ጠቅላይ ሚኒስትር ዶክተር አብይ አህመድ የሶፍ ዑመር ወግ በሚል ርዕስ ከቀድሞና በስራ ላይ ካሉ አመራሮች ጋር ተወያይተዋል። አመራሮቹ በባሌ የነበራቸው የሶስት ቀናት ቆይታ ላይ ተመስርተው አሳባቸውን አጋርተዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ዶክተር ወርቅ ነገበየው በባሌ የሚሰራው የልማት ስራ ከኦሮሚያ አልፎ ለሀገርም ትልቅ ሚና ያለው መሆኑን አንስተዋል። ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባሌ ይሆናል ለኦሮሚያ ይሆናል፣ ከዛ በላይ ደግሞ ለመላው ሀገራችን ይሆናል። ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት ይሄ አካባቢ ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል፣ ሎጆች የቱሪስት ቦታዎች፣ ባሌ በፊትም የቱሪስት አካባቢ ነው። ግን ይሄ ሲጨመር ሊመጣ የሚችለውን ነገር በቀላሉ መገንዘብ ይቻላል። ችግሮችን በውይይት በመፍታትና ሰላምን በማስጠበቅ የልማት ስራዎችን ማጠናከር ይገባል ያሉት ደግሞ የቀድሞ አመራር ሌተናል ጀነራል ጻድቃን ገብረትንሳይ ናቸው። መከላከያ እያለሁ የተወሰኑ ቦታዎች ይመጣ ነበር። የዚህን ያክል ስፋት የዚህን ያክል የመሬት ልማት የዚህን ያክል የውሃ ብዛት የዚህን ያክል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 ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው፣ በጣም ትልቅ ነው። ሰላማችንን ጠብቀን እየተቻቻልን፣ የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው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 የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱ አንዱን ይደግፋል። ስለዚህ ያለውን ሀብት ተጠቅመን ሕዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍትኔት ወጥቶ እጅ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው ከምንም ነገር በላይ ግን ይሄን አካባቢ ሁሉም ነገር ባሟላ መልኩ ፉሊ ትራንስፎር ማድረግ የሚያስችለውን አቅም መፍጠር እንችላለን የሚል ነው። ፎከስ ደሆነን ያለው ሀብት፣ ያለው ሪሶርስ፣ ያለው የህዝቡ ያኗኗር ሁኔታ፣ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ። የባሌ ጉብኝታችን የትልቅ ሀብት ባለቤት ሆነን እስከዛሬ መቸገራችን ለምን ብሎ የሚያስጠይቅ ነው ያሉት ደግሞ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የወንዞቹ ብዛት፣ የመልክዓ ምድሩ አይነት፣ ለግብርና ያለው ተስማሚነት፣ ለታሪክና ለቅርስ ለባህል ያለው ምቹነት ይህን ያህል ትልቅ ሀብት ያለበት ሀገር ለምንድን ነው የተቸገረው? እውነት ኢትዮጵያውያን አተን ነው የተቸገር ነው ወይስ በቅንጦት ምክንያት ነው የተቸገር ነው? የእኛ ድህነት የጦት ነው የቅንጦት ነው ያለማየት ነው ያለማግኘት ነው ያለመፈለግ ነው ወይስ የመነፈግ ነው? ብዙ ጥያቄዎች ነው የሚመጡት። ባሌ ውስጥ እኔ በዚህ ሶስት ቀን በተዘዋወርኩበት ከመልሱ ይልቅ ጥያቄው ነው በየደቂቃው ሲያስቸግረኝ የነበረው። እኔ መልስ መስጠት አልችልም። አሁን ግን ባሌን ያየ ሰው ይቆጫል፣ ይበሳጫል፣ ይናደዳል፣ ራሱን ይወቅሳል። ቀጥሎ የሚመጣው ነገር ነው ትልቁ ነገር ከዛ ይነሳል የሚለው እንጂ እዚህ የተቀመጥንበትን ቦታ ብቻ በማየት ብዙ ነገር እዚች ሀገር ውስጥ እንዳለ